አባ ሙሴ ፀሊም በባቱ እያለ የፈተና ጾር ያሰቃየው ነበር። ፈተናውን ተቋቁሞ በባቱ መቀመጥ ስላልቻለ ወደ ገዳሙ አበምኔት ወደ አባ ይስድሮስ ዘንድ ሄደና በባቴ መቀመጥ አልቻልኩም። ይስድሮስ ወደ ባቱ ተመልሶ በዚያው እንዲጸና መከረው። ሙሴ ግን ፈጽሞ አልችልም ማለት። በዚህ ጊዜ አባ ይስድሮስ ሙሴን ይዞት ከገዳሙ ቅጥር ውጫ ወጣው። ከዚያም ወደ ምዕራብ አዞረውና፣ ተመልከት በዛ አቅጣጫ የአጋንንት መንጋ ለወረራ ሲዘጋጁ ይዘጋጁ ሲንጫጩ አሳየው። ቀጥሎ ደግሞ ወደ ምስራቅ እንዲመለከት አደረገውና እልፍ አላፍ መላእክት ብርሃን ተጎናጽፎ አሳየው። ከዚያም እነዚህ የብርሃን መላእክት ቅዱሳን ለመርዳት ከእግዚአብሔር የሚላኩ ናቸው። እነዚህ እርኩሳን አጋንንት ደግሞ ቅዱሳን ለመፈተን የሚዘምቱ ናቸው። የብራን መልአክት ኃይል ካጋንት ኃይል ይበልጣሉና ጸንተ ተጋደድ። አባ ወደ ሞደባቱ ተመለሰ። አባ ሙሴ በገዳማ አስቂት እያለ ከገዳማያን ያን አንዱ ጥፋት ተራና ማበሩ ለፍርድ ተሰበሰበ። አባ ሙሴ ግን በጉባኤው ላይ አልነበረ። ስለዚህ ካኑ ታልኮ ሁላችን ማንተን እየጠበቅን ነው አለው። አባ ሙሴም በሚያፈስ ከረጢት አሸዋ ሞልቶ ያንንም በጀርባው ተሸክሞ ከኋላው እያፈሰሰ ወደ ጉባኤው አመራ። ጉባኤተኞች ተገርሞ ለምን እንደዚህ እንዳደረገ ጠየቁት። እርሱም የእኔ ኃጢአቶች በኋላ እንደዚህ አሸዋ በዝተው ይፈሳሉ፣ ነገር ግን ላላያቸውም ላላያቸውም አልቻልኩም። ዛሬ ግን በሌላው ላይ ለመፍረድ ትወጥቻለሁ። ይህን ሲሰሙ ዝም አሉ፣ ያን ወንድምን በይቅርታ አለፉት። በሌላ ጊዜ በገዳመ አስቄጥስ ሳሉ መነኮሳት ተሰበሰቡና የአባ ሙሴን ትዕግሥት ለመፈተን ሲሉ ይህ ጥቁር መነኩሴ ለምን እዚህ መጣ ብለው ተናገሩት። እርሱም ዝም አለ። ጉባኤው ሲበተን አባ፣ ክፉ ስንናገርም ምንም ማዘን አልተሰማህም ነበር ለምንድን ነው ሲሉ ጠየቁት። አባ ሙሴ መለሰ፣ ተሰምቶኛል፣ ነገር ግን ላልነግረው አንደበቴን ተቆጣጠርኩት። በአንድ ወቅት በገዳማ አስኬት ጾም ታወጀ። በዚያ ሳምንት አባ ሙሴን ለማየት ከግብፅ ወንድሞች መጡ። አባ ሙሴን በእንግድነት ተቀበላችሁና ምግብ ያበስላችሁ ጀመር። የእሳቱን ጢስ የተመለከቱት ጎረቤቶች አባ ሙሴ ትእዛዝ አፍርሶ ምግብ ያበስላል ብለው ለገዳማው ኃላፊዎች ተናገሩ። ኃላፊዎቹም አሁን ተዉት፣ ሲመጣ እኛው ራሳችን እናናግረዋለን። ኃላፊዎችም አባ ሙሴን ጠርተው ለምን ምግብ እንዳበሰለ ተረዱ። በቀዳሚ ሰንበት ማህበሩ ሁሉ ወደ ቤተክርስቲያን ሲመጣ በአደባባይ አባ ሙሴ ሆይ የሰውን ትእዛዝ አልጠበቅህም፣ እግዚአብሔርን ትእዛዝ እንግዳ ሆኜ መጥቼ ተቀብላችሁኛል የሚለውን ግን ጠብቀሃል ብለው አመሰገኑት። አንድ ጊዜ የአካባቢው ገዥ ስለ አባ ሙሴ ዝና ሰምቶ ያየው ዘንድ ወደ ገዳመ አስቄጥስ መጣ። ይህን የሰማው አባ ሙሴ ሸሽቶ ወደ ጫካ ገባ። በመንገዱም ላይ ያለ የገዢው መልእክተኞች አገኙትና እባክ አባ ሙሴ የት እንዳለ ባአቱን አሳየን። አባ ሙሴም ከእርሱ ምን ትሻላችሁ? እርሱ ከወቂላቂ ለው የእኔ የሰማይ አካባቢው ገዢ ወደ ቤተክርስቲያኑ መጣና የሆነው ሁሉ ለአገልጋዮች ነገራችሁ። ብዙ ሰዎች ስለ አባ ሙሴ ሲያወሩ ሰምቼ ለማግኘት መጥቼ ነበር በመንገድ ላይ ያገኘሁት አንድ አረጋዊ ሰው ግን የአባ ሙሴ ቤት የት እንደሆነ ስንጠይቀው ከእርሱ ምን ትሻላችሁ? እርሱ ኮኪላቂለው አለን። አገልጋዮችም በጣም ተናደዱ። ምን አይነት አረጋዊ ነው ስለ ቅዱሱ የኔ የሚናገር። ከዚያም የሰውየውን መልክ ምን አይነት እንደሆነ ጠየቁት። ትልቅ ጠቆር ያለ፣ አሮጌ ልብስ የለበሰ ነው። አገልጋዮችም ተገርሞ ይህም አራሱ አባ ሙሴ ነው። ይህን ያለህ ሊያገኘኝ ስላልፈለገ ነው። የአካባቢው ገዥም ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አንድ ጊዜ በገዳማት ኬስ ወንድሞች አብረውት እያሉ አባ ሙሴ ተመልከቱ፣ በርበሮች ገዳማችን ሊያጠፉ እየመጡ ነው፣ ተነሱና ሽሹ። እነርሱ ግን አባ አንተ አትሸሽምን ሲሉ ጠየቁት። አባ ሙሴም እኔማ ይህችን ቀን ለብዙ ዘመን አስጠብቃት ኑር ያለሁ ጌታ በወንጌል ሰይፍን የሚያነሱ በሰይፍ ይጠፋሉ ያለው ቃል ይፈጸማል። እነርሱም እኛም አንሸሽም አብረን ሞታለን እንጂ። አባ ሙሴም ያለ እኔ ረብ የለውም፣ ሁሉም ሰው ላይ የራሱ ይወስን ብሎ መለሰላቸው። ናቸው በዛ ለነበሩት ሰባት ወንድሞች በርበሮች ወደ ገራሙ ደጅ እየደረሱ ነው ብሎ ነገራቸው። ወዲያውን በርበሮች ደርሰው ገዳማውያኑም በሰይፍ መጥቷቸው፣ ከሰባቱ ደቀ መዛሙርት አንዱ ሸሸና በተቆለሉ ሰሌን ውስጥ ተደበቀ። ወዲያውም ሰባት አክሊላት ሲወርዱላቸው ተመለከተ። አባ ሙሴ በአሰርቱ ወደ ጴጥራስ ሲሄድ በአካባቢው ውሃ ስላልነበረ ተጨንቆ ነበር። አንድ ድምፅ ሂድ ስለምንም ነገር አትጨነቅ አለው። ስለዚህም በዚያ መኖር ጀመረ። አንድ ቀን በቤት እያለ ያለ አበው ሊጎበኙት መጡ። የነበረች ውሃ ጥቂት ነበረችና በእርሷ ምግባቸውን አበሰለ፣ የሚያጠጣቸውን ግን አላገኘም። ስለዚህም ወደ ውጭ እየወጣ ውሃ ይሰጠው ዘንድ እግዚአብሔር ይለምን ነበር። በመጨረሻ ዝናብ ዘነበ እና የውሃ ማጠራቀሚያዎች ሁሉ ሞላቸው። እነዚያ አባቶችም ተወጣና ተገባ የነበረው ለምንድን ነው? አባ ሙሴ መለሰ፦ እናንተን በግንነት ስፈጡ አለበረኝ ስለዚህ አንተን አገልጋዮች ወደ እኔ ልካችኋል፣ ነገር ግን ውሃ የለኝም። ስለዚህ የባክ ውሃ ስጠኝ እያል እግዚአብሔር ለመለመን ነበር። አባ ሙሴ ለአባ ቢሜን የላከችው ሰባቱ ትእዛዛት እነዚህ ናቸው። መነኩሴ ለባልንጀራው መሞት አለበት። በምንም መንገድና በምንም ሁኔታ በወንድሙ ላይ መፍረድ የለበት መነኩሴ ማንንም እንዳይጎዳ ስጋን ከመተው በፊት ለማንኛውም ነገር ሙት መሆን አለበት መነኩሴ በልቡ በደለኛ መሆኑን ካላሰበ እግዚአብሔር አይሰማውም አንድ ወንድም ይህ ምን ማለት ነው ብሎ ጠይቆት ነበር አንድ ሰው ስለራሱ ጥፋት በማሰብ ልቡ ከተጠመደ የባለንጀራውን በደል የሚያይበት አይን የለውም አይኖረውም በማለት መለሰለት የሰው ምግባር ከጸሎቱ ጋር ካልሰመረ በከንቱ ይደክማል አንድ ወንድምም በምግባርና በጸሎት መካከል ያለው ስምረት ምንድን ነው? ብሎ ጠይቁት ነበር። ሙሴም እንዲህ ያለ መለሰለት። እኛ እንዳይሆኑብን የምንጸልይባቸው ነገሮች መፈጸም የለብንም። ሰው የልብ መሻት ካለው ጌታ ያንን ተቀብሎ ጸሎቱን ግዳጅ ይፈጽምለታል። ያም ወንድም አንድ መነኩስ የሚቀበላቸው መከራዎችን እንዲያልፉ እርዳታ የሚያገኘው እንዴት ነው? አባ ሙሴም በቅዱስ መጽሐፍ እግዚአብሔር መጠጊያችን ኃይላችን ባገኘን በታላቅ መከራ መረዳታችን ነው ተብሎ ተጽፏል። ለዚህ ብሎ መለሰለት። አባ ሙሴ ሰው በራሱ ላይ የሚወስነው ነው። ጾምና የሰውነት ቁጥጥር ዋጋው ምንድን ነው? መልሶም ነርሱማ ነፍስን ትውት ያደርጉታል። በመዝሙር ድካቤና መከራዬን እይ፣ ኃጢአቴን ሁሉ ይቅር በለኝ ተብሎ እንደተጻፈ ስለዚህ ነፍሴ እነዚህን መከሮች ከተቀበለች እግዚአብሔር ይቅር ይላታል። ሰው ወደ ልቡ የመጣውን ፍትወት፣ ክፉ ሀሳብ ለመቋቋም ምን ማድረግ አለበት ብሎ አባ ሙሴ ጠየቀ። ሲመልስም ማልቀስና እግዚአብሔር ረዳትነት መለመን አለበት። ከዚያም በተረዳ ልቡና ሆኖ ከጸለየ የፈተናው ይታገስለታል። በመጻፍ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል ተብሎ እንደተጻፈ አንድ ወንድም አባ ሙሴን አንድ አገልጋይ ባጠፋው ጥፋት የተነሳ ጌታው መታው አገልጋዩ ምን ማለት አለበት ብሎ ጠየቀው አባ ሙሴም መለሰነት መለሰለት አገልጋዩ ብዙ ከሆነ አጥፍቻለሁ ይቅር በለኝ ማለት አለበት ዴል አይጠበቅበትም ሲል ያ ወንድም ጠየቀው አይጠበቅበትም በማለት መለሰለት አባ ሙሴ ለጊዜው ጥፋቱ ኃላፊነቱ ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል ይዚህ ሁሉ ዓላማው ባልንጀራ ላይ ላለመፍረድ ነው። በእውነቱ ጌታችን የግብፅን በኩራት ሁሉ ሲመታ ሰው ያልሞተበት አንድም ቤት አልነበረም አለና መለሰለት። ያም ወንድም መልሶ ምን ማለት ነው አለው። ሙሴም ሁላችንም የየራሳችን ጥፋቶች ካየን የባልንጀራችን ለማየት እድል አይሰጠንም። በራሱ ቤት ሰው የሞተበት በጎረቤት ለቅሶ ለማልቀስ አይሄድም። ለባለንጀራ መሞት ማለት የራስን ጥፋት ትኩረት በመስጠት የሌላውን ጥፋት ከቁም ነገር አለመቁጠር ነው። ማንንም አትጉዳ፣ በማንም ላይ ክፉ አታስብ፣ ክፉ የሚሠራው ሰው አትናቀው። በባለንጀራው ላይ ክፉ በሚሠራ ሰው ላይ አትተማመን፣ በባለንጀራው ላይ ክፉ ከሚሠራ ሰው ጋር አትደሰት። ለባለንጀራ መዋት ምን ማለት ነው? በማንም ላይ አትማረን፣ ነገር ግን ሁሉንም እግዚአብሔር ያውቃል በል። ከሚያማ ሰው ጋር አትተባበር፣ በሐሜቱም አትደሰት። ወንድሙን የሚያመው ሰው አትጸፈው። አትፍረድ ማለት ትርጉም ይ ነው። በማንም ላይ ጥላቻ ሀሳብ አይኖር። ጥላቻ ልብ እንዲያሸንፈው አትፍቀድለት። ባልንጀራውን የሚጠላውን አትጥላው። ሰላም ማግኘት ማለት ይ ነው። የሚከተለውን እያሰብ ልብን አበርተው። ፈተና በቶሎ ያልፋል። ሰላም ግን ለዘላለም ይጸናል። በእግዚአብሔር ወልድ ጸጋ አሜን።